በቀደመውም ሆነ በአሁኑ ትውልድ እየተወራረሰ የመጣ አንድ ኮንሰፕት ወይንም ሀሳብ አለ። ይህም ሀሳብ ዘፋኝነት የምንለው ኮንሰፕት ነው። አንድ ዘፋኝ በሞቀት ዳር ውስጥ እየኖረ መልካም ቤተሰብን እየመራ ነገር ግን ምነው ጥለሽኝ ሄድሽ ልቤን ሰብረሽ ጠፋሽ የሚል ዘፈን ቢያወጣ ሚስቱ ልትቀየመው አትችልም። ተነስታ ለምንድን ነው የሞቀት ዳር እያለ መልካም ቤተሰብ እየመራ ጥለሽኝ ሄድሽ ልቤን ሰበርሽ የምትለው ስለማን ነው ምዘፍ ነው እኔስ መቼ ጥዬ ሄድኩኝ? ብላ ልትቀየሙ አትችልም። ምክንያቱም ዘፈን እንደሆነ ስለምታቀ፣ ኢንፋክት ምናልባትም አብራው ቁጭ ብላ ከዛ ዘፈን ጋር ፌሎሺፕ ልታደርግ ትችላለች። አብራው ልዘፍን፣ እንዲሁም እያለቀሱ ስሜታቸው ተነክቶ እሱን ዘፈን ሊዘፍኑ ይችላሉ። በተመሳሳይ ሁኔታ የእነሱ ደጋፊና የዚህ ዘፋኝ ፋኖች ኮንሰርት ሲያዘጋጅ፣ በተለያየ ቦታ ፕሮግራም ሲያዘጋጅ ይህንን ዘፈን አብረውት የሚዘፍኑት ከህይወታቸው ጋር ስለተገናኘ ጥላቸው ሄደች ሴት ስላለች ወይም ልባቸው ስለተሰበረ ሲሆን ዘፈኑን ስለሚወዱ ግጥሙን ስለሚወዱ ሙዚቃው ስለገዛቸው ለዛ ዘፈን ምላሽን ይሰጣሉ ማለት ነው። ዘፋኝነት ማለት ይሄ ነው። መስሎ መገኘት ወይንም ማስመሰል ማለት ነው። ከዚህም የተነሳ ነው አንድ ዘፋኝ ከዘፈናቸው ሰላሳ ዘፈን ውስጥ ምናልባት አንድ ወይም ሁለት ዘፈኖች በእውነተኛ ታሪክ ላይ የተመረኮዙ ዘፈኖች ሊሆኑ ይችላሉ። ሌላው ዘጠና ምናምን ፐርሰንት የዘፈናቸው ዘፈኖች ምንም ከህይወቱ ጋር የማይገናኙ ያልደረሰበትን፣ ያልነካውን፣ ያልዳሰሰውን ነገር ነው የሚዘፍነው። ይሄ በምድር ላይ ባሉ ብዙ ፕሮፌሽኖች ላይ ያለና የምንመለከተው ኮንሰብት ነው። ለምሳሌ አንድ ሐኪም ታካሚዎቹን ሲጋራ አታጭሱ፣ ካንሰር ሊያመጣ ይችላል፣ የተለያየ በሽታን በህይወታችሁ ላይ ሊፈጥርባችሁ ሊያመጣባችሁ ስለሚችል ከሲጋራ ሽሹ ብሎ ሊመክር ይችላል። ነገር ግን ይሄው ሐኪም በእረፍት ሰዓቱ ወጥቶ ሲጋራ ሊያጨስ ይችላል። በማጨሱ ምክንያት ድርጅቱም አይቀጣውም። ታካሚዎቹን መጥተው እንዴት እማትኖረውን ትመክረናል ብለው አይጨቃጨቁትም። ምክንያቱም የግል ህይወቱ ሌላ ነው፣ ፕሮፌሽኑ ሌላ ነገር ስለሆነ ማለት ነው። ልክ እንደመተወን ቲያትር እንደ መስራት ማለት ነው። አንድ ቲያትር ላይ የሚሰራ አክተር በጣም ትሁት የሆነ ገጸ ባህሪ ተላብሶ ሊተውን ይችላል። ትሁት ሆኖ በጣም ታጋሽ ሲጎዱት የማይጎዳ ብዙ ነገሮችን የሚያልፍ ሰው ሆኖ ደግ ሰው ሆኖ ሊተውን ይችላል። እውነተኛ ባህሪ ግን ተናዳጅ፣ በቀለኛ ሲነኩት መልሶ የሚነካ አይነት ሰው፣ እልህኛ ሰው ሊሆን ይችላል። ጓደኞቹ መጥተው እንዴት አንተ ራስህን የማይመስል ሰው ሆነ ትሰራለህ? ለምን ታስመስላለህ? አይሉትም፣ ምክንያቱም ቲያትር እንደሆነ ስለሚያውቁ ማለት ነው። አዘሴም ታይም ዳይሬክተሩ ራሱ ይህንን ተዋናይ ሲቀጥረው ከካራክተሩ ጋር ተመሳሳይ ባህሪ ስላለህ ነው ብሎ አይደለም። አንተ መምሰል ስለምትችል ነው፣ ማስመሰል ስለምትችል ነው። ይህንን ሰው ሆነ መስራት እንደምትችል ችሎታ እንዳለ ስለማቅ ለዛኔ የቀጠርኩ ይለዋል። ዘፋኝነት የምንለው ኮንሰፕት ይሄ ማስመሰል የሂፖክራሲ ኮንሰፕት አለም ላይ ገዢ ሆኖ እስከ ዛሬ ድረስ ኤግዚስት የሚያደርግ ኮንሰፕት ነው። ወደ ክርስትና ህይወት ግን ስንመጣ ክርስትና ማስመሰልም ሆነ መምሰል አይደለም። ክርስትና ማለት መሆን ማለት ነው። የእግዚአብሔር ቃል የሚለንን መሆን ማለት ነው። ነገር ግን አሁን ባለንበት ዘመን ያጋጠመን ትልቁ ቻለንጅ ወይም ተግዳሮት ክርስትናን ወደ ማስመሰል፣ ወደ ሂፖክረሲ፣ ወደ ዘፋኝነት ቀይረነዋል። የማናውቀውን ኢየሱስ እንዘምርለታለን፣ እናመልከዋለን። የማንኖረውን ቃል እንሰብካለን። ለግብዝነትና ለታይታ ብለን እንጸልያለን። የምናረጋቸው ነገሮች በአብዛኛው በሰው ፊት ሞገስን ለማግኘት ተወዳጅነትን ለማግኘት እንጂ ለመሆን ክርስቶስን ለመምሰል አይደለም። ይሄ ቅድም እንደነገርኳችሁ የዘፋኝነት፣ የግብዝነት፣ የቲያትረኝነት ኮንሰፕት ወይንም ሀሳብ ነው። በዚህ ኮንሰፕት ወይንም ሀሳብ ከመዋጣችን የተነሳ ክርስትና ራሱ ወደ አርቲፊሻል ህይወት እየወረደ መጥቷል። አባቶቻችን ለረጅም ዘመናት እግዚአብሔርን አገልግለው ከዚህ ያለፉት፣ በመጽሐፍ ቅዱስ ከዘፍጥረት እስከ ረአይ ያሉትን ታላላቅ የእግዚአብሔር ሰዎች ስንመለከት ህይወትን ሆነው የተገኙ እንጂ አስመስሎ ያለፉ አልነበሩም። አሁን ግን እያጋጠመን ያለው ትልቁ ቻሌንጅ በሰው ፊት ሞገስ ለማግኘት እንጂ በእግዚአብሔር ፊት ሞገስን ለማግኘት አይደለም። ንጉስ ዳዊት በአንድ ቦታ መዝሙር 19 ላይ ሲናገር እንደዚህ አለ፣ መጠጊያዬና አዳኘ እግዚአብሔር ሆይ አለ የአፌ ቃልና የልቤ ሐሳብ በፊትክ ያማረ ይሁን አለ። በጣም የሚገርም ጸሎት ነው። የአፌ ቃልና የልቤ ሐሳብ በፊትክ ያማረ ይሁን አቃለው የአፌ ቃል ይጣፍጣል፣ ያምራል። ብዙ ሰዎች ወይኔ ዳዊት ትህትናው ሊሉ ይችላሉ። ከንግግር የተነስተው ጃጅ ሊያደረጉኝ ይችላሉ። በጣም መልካም ሰው ነው፣ ምርጥ ሰው እኮ ነው ሊሉ ይችላሉ። ነገር ግን እኔ አንተ ፊት የምጸልየው የአንደበቴ ቃልና የልቤ ሀሳብ በፊትህ ያማረ ይሁን አንድ ይሁን፣ ኢንተግሪቲ ያለኝ ሰው ልሁን ብሎ ጸልየ። ይሄ ነበር የአባቶቻችን ላይፍ ስታይል። ቅድም እንዳልኳችሁ ያ ዘፋኝ አንደበቱ የሚዘፍነውና ልቡ የሚያስበው አንድ አይነት አይደለም። በልቡት ዳር አለው ህይወትን እየኖረ ነው፣ በአንደበቱ ግን ጥለሽኝ ሄድሽ እያለ እየዘፈነ ነው። ያ የዘፋኝነት የትያትረኛ ባህሪ ነው። ወደ ክርስትና ስንመጣ ግን ዳዊት ምን አለ? ኖ ይሄ ዘፋኝነት አይደለም። ይሄ ትያትረኝነት አይደለም። ይሄ ክርስትና ነው። ህይወት ነው። ላይፍ ስታይል ነው። ፕሮፌሽን አይደለም። ስለዚህ የአንደበቴ በቴ ቃልና የልቤ ሀሳብ በፊትህ ያማረ ይሁን ብሎ ዳዊት ጸለየ። ይሄ ዳዊት የሚለው ላይፍ ስታይል በዚህ ዘመን ያለ ነው ክርስቲያኖች ውስጥ ገዢ ሀሳብ አይደለም። ለምሳሌ እኔ ለእናንተ ሳስተምር አሁን ትሁት መስዬ ለመቅረብ ሞክራለሁ። ፈገግ ብዬ ድምፄን ዝቅ አድርጌ ናይስ ሰው መስዬ እናንተ ፊት ለመቅረብ ሞክራለሁ። ወይ ራስ ከጀርባ ያለኝ ህይወቴ ሲጠና ደግሞ እልህኛ ቂም በቀለኛ ልሆን እችላለሁ። ዋናው ግን በእናንተ ፊት ሞገስ ካገኘው ይሄ ልጅ እውነትም የእግዚአብሔር ልጅ ነው ይሄ ልጅ እውነትም ክርስቲያን ነው እንድትሉኝ ነው ጥረቴ ማለት ነው። የነ ዳዊትና የአባቶቻችን ትልቁ ግን አጀንዳቸውና አሳይመንታቸው ይህ አልነበረም። እግዚአብሔር ሆይ አስመሳይ እንዳንሆን እርዳን፣ የልባችን ሀሳብና አንደበታችን ቃል በፊት ሞገስ ያለው ያማረ እንዲሆን ነው የምንፈልገው ብሎ ነው የሚጸልዩት። አሁን በዚህ ዘመን ይቅር ማይል ግን ስለ ይቅርታ ሊሰብክ ይችላል። አንድ ሰው ቂመኛ ሰው በጣም ይቅርባ ይመስሎ ሊቀርብ ይችላል። በጣም ንፉግ የሆነ ሰው ደግ ሰው መስሎ ሊቀርብ ይችላል። ምንም ቃሉን በመኖር የማይታወቅ ሰው ቃሉን ጮክ ባለ ድምፅና በተከታታይ ትምህርት ሊያስተምር ይችላል። ትልቁ ነገር በሰው ፊት ሞገስ ማግኘት ነው ማለት ነው። በእኛ መካከል ይሄ በጣም ገዢ ሀሳብ እየሆነ መጥቷል። ለክርስትና ትልቅ ፈተና ነው። ከዚህ ካልወጣን በስተቀር ክርስትና ወደ ፕሮፌሽናሊዝም እየወረደ መጥቷል። መምሰል ሃይማኖት ማለት ነው። ሃይማኖተኛ ሰው ኤቢሲዲ የተባለውን ነገር ፕራክቲስ ካደረገ አስራቱን ካስገባ ቤተ ክርስቲያን እጁን አጣምሮ ከተቀመጠ ስድስቴ ከሰገደ እውነትም ይሄ ሃይማኖተኛ ነው ይባላል። የልቡን ግን እግዚአብሔር ነው የሚያውቀው። መጽሐፍ ሲናገር ግን እግዚአብሔር ልብን ያህል ይላል። ዋናውን ኢንቴንሽናችን በድብቅ የምናደርገውን ህይወታችን ላይ ነው እግዚአብሔር ኮንሰርኔድ የሚሆነው። መጽሐፍ ራሱ ሲናገር ስራ የሌለው በተግባር ያልተገለጠ እምነት የሞተ እንደሆነ ነው የሚነግረን። ሲጀመር ተግባር የሌለበት የእግዚአብሔር አይነት ፍሬ የሌለበት እምነት የሚባል ክርስትና በዚህ ምድር ላይ የለም፣ መጽሐፍ ቅዱሳዊም አይደለም። ከዚህም የተነሳ ነው ወንድማችን ያዕቆብ እንደዚህ ብሎ የጻፈው። ያዕቆብ ምዕራፍ 2 ከቁጥር 14 ጀምሮ ያለው ላንብብላችሁ። ወንድሞቼ ሆይ አለ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል? አለ ምንም አይጠቅመው ማለቱ ነው። እምነት አለኝ እኔ ክርስቲያን ነኝ፣ ፍሬ ግን የለውም፣ ስራ የለውም፣ ክርስትና የሚያዘውን ትእዛዝ ሲፈጽም አይታይም ምን ይጠቅመዋል እንዲህ ያለው እምነት ሊያድነውስ ይችላልን አለ አይገርምም እንዲህ ያለው እምነት ሊያድነው አይችልም ማለት ነው ሊያድነው ይችላልን አንድ ወንድም ወይንም አንዲት እህት የሚለብሱት ልብስም ሆነ የሚመገቡት ምግብ አጥተው ከእናንተ መካከል አንዱ በሰላም ሂዱ አይብረዳችሁ ጥገቡ ቢላቸው መርቆ ቢሸኛቸው ለሰውነታቸው ግን የሚያስፈልጋቸውን ባይሰጣቸው ምን ይጠቅማቸዋል እንዲሁ አለ እሺ ስራ የሌለው እምነት በራሱ የሞተ ነው። ስራ የሌለው እምነት የሚባል ነገር የለም ማለት ነው። እምነት አለህ ስራ አለው እምነቱ ካላሳየ እምነትህ የሞተ ነው እያለን ነው ማለት ነው። ነገር ግን አንድ ሰው አንተ እምነት አለህ እኔ ስራ አለኝ ቢል፣ እምነትና ስራ ቢከፋፈል ማለት ነው። እምነትህን ከስራ ላይ የተስት ያሳየኝ፣ እኔም እምነቴን በስራ አሳይሃለሁ ይላል። ለመሆኑ አለ አንድ እግዚአብሔር እንዳለ ታምናላችሁ። በጣም አሪፍ ነው። ብዙ አስር እግዚአብሔር፣ መቶ እግዚአብሔር እንዳለ የሚያምኑ ስላሉ እናንተ አንድ እግዚአብሔር እንዳለ ማመናችሁ በጣም ጥሩ ነገር ነው። በእግዚአብሔር ማመናችሁም በጣም ጥሩ ነገር ነው። ነገር ግን አጋንንትም ይሄንን ያምናሉ። አታውቁም እንዴ? አጋንንትም እኮ አስር እግዚአብሔር እንዳለ ሳይሆን የሚያምኑት አንድ እግዚአብሔር እንዳለ ነው የሚያምኑት። እንደውም በፍርሃት ይንቀጠቀጣሉ። አያችሁ፣ በፍርሃት ይንቀጠቀጣሉ ከእናንተ በተለየ እንደውም ለዛ እግዚአብሔር በፍርሃት ይንቀጠቀጣሉ። የአጋንንት እምነት ምንድን ነው? አንድ እግዚአብሔር እንዳለ ያምናሉ፣ በፍርሃት ይንቀጠቀጣሉ፣ ግን አይታዘዙም። ፍሬ የላቸውም፣ የእምነት ፍሬ የላቸውም። እምነት እኮ ግን አላቸው። እግዚአብሔር አንድ እንደሆነ ያምናሉ። ሰይጣንም ይሄ እምነት አለው። እናንተ የምታወሩት ስራ አልባ እምነት፣ ፍሬ አልባ እምነት፣ ዘፋኝነትን የሚመስል እምነት፣ ቲያትረኝነትን የሚመስል እምነትማ ሰይጣንም አለው እያለነ መጽሐፍ እንዲህ እያለ ይቀጥላል። አንተ ከንቱ ሰው ይላል። ዋው መጽሐፍ ነው እንደዛ የሚለው አንተ ከንቱ ሰው። እምነት ያለ ስራ ዋጋ የሌለው መሆኑን ለማወቅ ማስረጃ ትፈልጋለን። ማስረጃ ልስጥህ፣ እንቀጥል። አባታችን አብርሃም ልጁን ይሳቅን በመሰዊያ ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? በጣም ነው የሚገርመው። ዕብራውያን ጋር ስትሄዱ አብርሃም በእምነት እንደጸደቀ ነው የሚናገረው መጽሐፍ። ዘፍጥረት ጋርም ስትሄዱ ልክ እንደዛው። እዚህ ጋር ግምናል አብርሃም በስራ የጸደቀ አልነበረምን? ምን ማለት ነው? የአብርሃም ስራ እምነት እኮ ስራ አለው። ስራ የሌለው እምነት የሚባል ነገር የለም። አብርሃም አመነ ስንል ያ እምነት ስራ አለው ውስጡ። ስራ አልባ እምነት፣ ስራ የሌለው እምነት የሞተ እምነት ነው። አብርሃም የጸደቀው መታዘዙን ያሳየው በስራ ነው እያለ ነው። የጸደቀ አልነበረምን? በዚህ እምነት ከስራው ጋር አብሮ ይሰራ እንደነበር ታያለ። እምነትም በስራ ፍጹም ሆነ። አብርሃም በእግዚአብሔር አመነ ጽድቁም ሆነ ተቆጠረለት የሚለው የመጽሐፍ ቃል ተፈጸመ። በምን ተፈጸመ? አብርሃም ሲታዘዝ ልጁን ሊያቀርበው ሲሄድ አብርሃም እምነቱን አሳየ። እምነቱን ያሳየበት መንገድ ምንድን ነው? ስራው ነው። እንግዲህ በክርስትና የምናውቀው ትምህርት አለ ስራ ነው እምነት ነው የሚል ምንም ጥያቄ የለውም። መዳን በእምነት ነው፣ ሳልቬሽን በፌይዝ ነው። በክርስቶስ አዳኝነት በማመን ብቻ ነው ሰው ሊድን የሚችለው። የትኛውም ስራችን ሊያድንን እንደማይችል ግልጽ እና አጭር ነገር ነው። ነገር ግን አንድ ሰው አማኝ ከሆነ በእርግጠኝነት ስራ ሊኖረው ይገባል። አማራጭ አይደለም። የእምነት ፍሬ ሊኖረው ይገባል። መጽሐፍ ቅዱስ በፍሬያቸው ትለዩአቸዋላችሁ የተባለው የክርስቲያን ባህሪ በእኛ ላይ መኖር አለበት። ከሌለስ ያ እኛ የምናወራው እምነት የሞተ እምነት ነው ማለት ነው። ከዚህም የተነሳ አብርሃም ጽድቅ ሆኖ ተቆጠረለት የሚለው የመጽሐፍ ቃል ተፈጸመ አለ፣ እርሱም የእግዚአብሔር ወዳጅ ተባለ። አንድ ልጨምርላችሁ። አለ እንግዲህ እምነት ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅም ታያላችሁ። እንዲሁም ጋለሞታዊቱ ረአብ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችም ምን ይላል ረአብ እኮ በእምነት እንደጸደቀች እብራውያን ላይ ይናገራል እብራውያን 11 ላይ ነገር ግን እምነቷን ያሳየችው እምነቷ የተገለጠው በዚህ ስራ ነው ሲጀመር ሥራ የሌለው እምነት የለም እያለ ነው ፅንስ የሌለው እርግዝና የለም ማለት ነው ረገዘች ከተባለች አንድ ሴት ውስጡ ፅንስ አለ ማለት ነው ባዶ ሊሆን አይችልም ልክ እንደዛ ፅንስ ውስጡ የሌለ እርግዝና እንደሌለ ሁሉ ስራ የሌለው እምነት የሚባል ነገር የለም። ማስመሰል ነው፣ ዘፋኝነት ነው፣ ግብዝነት ነው፣ ሂፖክራሲ ነው እያለን ነው። ክርስትና ፕሮፌሽን አደለም፣ ላይፍ ስታይል ነው። ዳዊት እንዳለው ያንደበቴ ቃልና የልቤ ሀሳብ በፊት ያማረ ይሁን፣ ያንደበቴ ቃልና በተግባር የማደርገው ህይወት በፊት ያማረ ይሁን ማለቱ ነው። መጨረሻ ላይ ያዕቆብ እንደዚህ አለ ከመንፈስ የተለየ ስጋ የሞተ እንደሆነ፣ ልክ ከመንፈሳችን ከስጋ ሲለይ አንድ ሰው ሞተ ይባላል። ልክ እንደዛው ከስራም የተለየ እምነት የሞተ ነው አለ። ኦ እኔ እምነት አለኝ፣ የግድ ስራ ማሳየት የለብኝም። የሞተ እምነት ነው። እምነት አለህ። እምነት በራሱ ስራን ፕሮዲስ ያደርጋል፣ ያመነጫል እምነት የስራ እናት ነው ማለት ነው። ስራን የሚወልድ ነው ማለት ነው። እምነት ስራ አለው፣ ባህሪ ያለው፣ መገለጫ አለው። አስበነው ነው ሲያናስበው የሚያንቀሳቅሰን ነገር ነው ማለት ነው። ስለዚህ ግብዝነትና ዘፋኝነት የምንለው ማስመሰልና መምሰል ሳይሆን ክርስትና ክርስትና መሆን ነው ማድረግ ነው። እግዚአብሔር አምላክ የሚለንን መፈጸም ነው። አዎ ኢየሱስ ያድናል ኢየሱስ አያል ነው ኢየሱስ ታላቅ ነው ብቻ ብለው መዘመር የዘመርነውን አለመኖር ማለት ያቆብ ምን አለ ኢየሱስ እኮ አዳኝ መሆኑን እግዚአብሔር አንድ አምላክ መሆኑን ዲያብሎስም ያምናል አለ። ክፉ መናፍስት ምን ይቀበላሉ አለ። እንደውም ይንቀጠቀጡለታል። ለምን አይናቸው የተከፈተ ስለሆነ ያዩታል። ግሎሪ ክብሩን ያዩታል። ታላቅነቱን ያውቃሉ። ሰማይና ምድር እንደፈጠረ ያውቃሉ፣ ከእናንተ የበለጠ። እንደውም ይንቀጠቀጡለታል። እነሱ ግን ከዚህ የሚለዩት አይታዘዙትም፣ ዲስኦቢዲየንት ናቸው። ከዚህም የተነሳ ነው ወደ ሲኦል የተወረወሩት፣ መጨረሻቸው ደስትናቸው ሲኦል የሆነበት ምክንያት። እምነት ኖሮ ስራ ከሌለ ከነኚህ በምን ትለያለ እያለ ነው ጌታ ኢየሱስ ራሱ በምድር ላይ በነበረበት ዘመን በጣም ይቸገርባቸው ከነበሩ ሰዎች መካከል እነኝህ ግብዞች የተባሉት የዘፋኝነትን አይነት ኮንሰፕት የሚከተሉ ፈሪሳውያን ነበሩ። የሚኖሩትና የሚያወሩት በጣም የተለያየ ነገር ነው። በጣም የሚያማምር ቃል ያወራሉ፣ በጣም የሚያማምር ሕግን ይሰብካሉ። ነገር ግን ሕይወታቸው ፍጹም ተቃራኒ ነው። በነሱ በጣም ይቸገር ነበረ። እነሱ ነበሩ እየተከታተሉ ከስር ከስር ይከሱት የነበረው። ከዛም የተነሳ አንድ ቀን ጌታ ኢየሱስ በባህሪያቸው በጣም ሲማረር እንደዚህ ብሎ ተናገረ። ማቴዎስ 23 ላይ እናንተ ግብዞች አለ፣ የኦሪት ህግ መምህራንና ፈሪሳውያን ስሙ አለ። እሺ፣ ምንድን ነው የምትለን? ውጫቸው በኖራ ተለስነው የሚያምሩ፣ ውስጣቸው ግን የሙታን አጽምና በብዙ እርኩሰት የተሞላ መቃብሮችን ስለምትመስሉ ወየውላችሁ። እናንተም በውጪ ለሰዎች ጻድቃን ትመስላላችሁ ውስጣችሁ ግን በግብዝነትና በክፋት የተሞላ ነው አላቸው ይገርማል መቃብር ቦታ እዚህ እስክሪኑ ላይ እንደምትመለከቱት በጣም የሚያማምሩ መቃብር ቦታዎች አሉ በስርዓት የተገነቡ ማለት ነው አንዳንድ መቃብር ቦታዎች እንዲሁም በስነ ስርዓት ሰዎች ስለተቀበሩ ሰፈራችንን ሊያስንቀናል እንደዚህ በኦርደር ኖረን እራሱ አናቅም በጣም የሚያምር ቀለም ተቀብቶ የሚያማምሩ ሀውልት ተሰርቶላቸው ከውጭ በኖራ ተለስኖ ሲታዩ በጣም ያምራሉ አለ ኢየሱስ ውስጣቸው ግን በአጽምና በሚሸት በበሰበሰ ሰውነት የተሞላ ነው አለ። የእናንተም ህይወት ልክ እንደዚህ ነው አለ። ከውጭ ሲታይ ልክ እንደ ሀውልቱ ያምራል፣ ከውስጡ ሲታይ ግን በክፋት፣ በምቀኝነት፣ በጥላቻ በተለያየ አይነት ኃጢአትና ክፋት የተሞላ ነው። ውጫችሁ ግን ያማረ ነው አለ። ግብዞች ናችሁ፣ ፈሪሳውያን ናችሁ እያለ ጌታ ኢየሱስ ቻለንጅ ያረጋቸው ነበር። ልክ ውስጡን ለቄስ እንደሚባለው አይነት ህይወት። በእኛ ሀገር አንድ አባባል አለ አይደል? ውስጡን ለቄስ ይባላል። ውስጡ ሌላ ነው የምናወረው ሌላ ነው፣ የምንኖረው ሌላ ነው። እዚህ እናንተ ፊት የምበላው ምግብ ሌላ ነው፣ በግሌ ቤት የምበላው ምግብ ሌላ ነው። እዚህ እናንተ ፊት የማሳየው ትህትና ሌላ ነው፣ በግሌ ጓደኞቼና ቤተሰቦቼ ጋር የማሳየው ትህትና ፍጹም ተቃራኒ ነው። እዚህ ጋር ማውራው ቃል ሌላ ነው፣ ኑሮ ተቃራኒ ነው። በዋነኛነት መስዬ መገኘት ነው ለእኔ ክርስትና። ስለዚህ ዘንጬ ጥሩ ለብሼ ጥሩ ድምፅ እያወጣው በእናንተ ፊት እቀርባለው። ዞር ባልክ ቁጥር ግን ሌላ ማንነቴን ይዛለሁ ይሄን ነበር ጌታ ኢየሱስ የተማረረባቸው። እናንተ አስመሳዮች ከውጭ ስትታዩ በኖራ እንደተለሰነ መቃብር የሚያምር ስፍራ ናችሁ። ሰው መጥቶ ሊጎበኛችሁ የሚፈልግ አጠገባችሁ ተኝቶን ምን ሊናፈስ የሚፈልግ። የመቃብር ስፍራዎች ብዙ ቦታ ብትሄዱ በዛፍ በሚያማምሩ ሐውልቶች የተሞሉ ናቸው። ነገር ግን ውስጣቸው አለ የበሰበሰ አጽም ክፋትና ተንኮል የተሞላበት እንደሆነ የእናንተም ልብ እንደዛ ነው። ልክ መቃብር ውስጥ ያለው ነገር የእናንተ ልብ ነው። የመቃብሩ የውጭ ምስል ደግሞ እናንተ በሰው ፊት የምታሳዩት ነው። በሰው ፊት ሞገስ አላችሁ፣ በእግዚአብሔር ፊት ግን ሞገስ የላችሁም። ዳዊት ይህንን ነው ሲከላከል የነበረው እግዚአብሔር ያለ በፊትህ የአንደበቴ ቃልና የልቤ ሐሳብ ያማረ ይሁን፣ በፍጹም ግብዝ መሆን አልፈልግም፣ በፍጹም እንደ ዘፋኝ መሆን አልፈልግም፣ እንደ ምድራዊ ሰው መሆን አልፈልግም። ክርስትና ማስመሰል ሳይሆን መሆን ነው እያለ ነበረ ዳዊት ሲጸልይ የነበረው። በስራ የማይገለጥ ክርስትና የለም ማለት ነው። በስራ የማይገለጥ እምነት የለም ማለት ነው። ክርስትና ሲጀመር መምሰልም ሆነ ማስመሰል ሳይሆን መሆን ነው። ቃሉ የሚለንን መሆን ነው። ቃሉ የሚለንን እንናገራለን፣ እናስባለን፣ እንሆናለን። ክርስትና ላይፍ ስታይል ነው። ክርስትና ፕሮፌሽን አይደለም። ልክ ከስራ ስንወጣ ጋዋናው ልቀን እንደምንጠል ስራችን ትተን እንደምንወጣለን፣ ክርስትና 24/7 ክርስቶስን ወደ መምሰል የምናድርግበት የህይወት መርህ ወይም ላይፍ ስታይል ነው። ስለዚህ የዘመኑ ቻለንጅ አሁን ያጋጠመን ይሄ ግብዝነት ማስመሰል፣ ብዙዎቻችን ኢቭን ከቁጥጥራችን ውጭ ሆኗል። እንመለስ እንኳን እንዳንል የገባንበት ጥልቀት፣ ምናልባት ዴሊቨራንስ እንጂ የሚያስፈልገን በአንድ ምክር ማንመለስበት ደረጃ ደርሰናል። የገባንባቸው ሱሶች፣ በድብቅ የምናደርጋቸው ነገሮች፣ ፈተናዎች፣ የእግዚአብሔር ቅባት ያስፈልጉናል። እርዳታ የሚያስፈልገን ደረጃ ደርሰናል። ላይፍ ስታይል ሆኗል። ብዙዎቻችን የምንታወቀውን በውሸት ፈገግታ ነው በውሸት ፍቅር ነው በማስመሰል ነው አንደኛ ቆሮንቶስ 13 ላይ ሲናገር ምናልባት ሌላ ጊዜ በሰፊ ላስተምር እችላለሁ ነገር ግን ምን ይላል ያለኝን ሁሉ ለድሆች ብሰጣለ ፍቅር ግን ከሌለኝ ከንቱ ነኝ ይላል በጣም ነው የሚገርመው አንድ ሰው ያለውን ሁሉ ለድሆች ሰጥቶ እንዴት ፍቅር የለውም ይባላል እንዲህ በህይወቴ ዘመን ያፈራሁትን ነገር ሁሉ ለድሃ ከሰጠው ፍቅር ማለት ነው አይደለ በምድርኛ መጽሐፍ ግን ሲናገር አንድ ሰው ያለውን ሁሉ ለሰው ለድሃ ሰጥቶ ፍቅር ላይኖሮ ይችላል ማለት ነው። ሰውነቴን ሙሉ እንዲቃጠል ለእሳት ብዳርግ ለአንድ ኮዝ አለ ፍቅር ግን ከሌለኝ ከንትሆንኝ አለ። እንዴ ለአንድ ሰው ለሆነ ኮዝ ብዬ ሰውነቴን እንዲቃጠል ካደረጉ ያለኝ እኮ የመጨረሻ ነገር ሰውነቴ ነው። ሰውነቴን ከሰጠው እንዴት ነው ፍቅር የማይሆነው? ላይሆን ይችላል። ፍቅር ግን ከሌለ ከንቱ ነ ፍቅር ማለት የምን የልባችን ሐሳብና ድርጊታችን አብሮ ሲሄድ በእግዚአብሔር ፊት ያማረ ሲሆን ነው። አንድ መሆን ብቻ አይደለም በእግዚአብሔር ፊት ያማረ ሲሆን ነው። አንድ የሆነ ላይፍ ስታይልማ በዓለምም በዓለምም እናገኛለን። እገልሃለሁ ብሎ የሚገልሰው አለ። ስለዚህ የልቡ ሀሳብ አንደበቱና ድርጊቱ አንድ ሆነ። እንደዚህ አይነት አንድነትማ በዓለምም አለ። ዳዊት እንዳለው በፊት ያማረ ይሁን በእግዚአብሔር ዘንድ ሞገስ ያለው ይሁን ያ ነው ክርስትና ማለት ነው። ወደ መፍትሄው ስንገባ መፍትሄው ቀላል ነገር ነው ብዬ አላስብም። ኦፍኮርስ ለእግዚአብሔር ሁሉ ነገር እንደሚቻለው አምናለሁ። ደግሞ እግዚአብሔርም በእኛ ውስጥ ሆኖ ይችላል ነገር ግን የመጀመሪያ መፍትሄ ብዬ እማምነው ይሄ ችግር ስር የሰደደ መሆኑን እና በጣም ሲሪየስሊ አፌክት ያደረገን መሆኑን መጀመሪያ ቼክ ማድረግና ማመን አለብን። በዲናያል አልተነካውም የለውበትም። ይሄን ነገር ስናወራ ራሴን እያሰብኩ ካልሆነ ይሄን ነገር ሳወራ ሌላን ሰው እያሰባችሁ ምሰሙ ከሆነ እየከሰረን ነው ማለት ነው። ይሄ ነገር ነክቶናል ወይስ አልነካንም? እግዚአብሔርን መምሰል አቆመናል ወይስ አላቆምንም? ማስመሰል ላይፍ ስታይላችን እየሆነ መጥቷል ወይስ አልመጣም የሚለውን በደንብ ቼክ ማድረግ አለብን። ከዛ በኋላ ሰፊ የሆነ ፕሮጀክትን የሚያስፈልገው ማለት ነው። ቀላል ነገር አይደለም። አንዳንዶቻችን የገባንበት ጥልቀት በማስመሰል በሂፖክራሲ ከክርስቶስ ሕይወት ከመራቃችን የተነሳ ኢቭን ማስመሰል ክርስትና መስሎን እየኖርን ያለ ነው። ነገር ግን ከዚህ ለመውጣት በጣም ሲሪየስ የሆነ ሜዥር መውሰድ አለብን ማለት ነው። ነገር ግን ለዛሬ እንደ መፍትሄ ይሆናል ብዬ አንድ መፍትሄ ላቅርብና በዚህ ትምህርቴን አጠቃልላለሁ። ያዕቆብ 1፥22 እንደዚህ ይላል ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ፣ ይላል። ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ሰዎችን አታታሉ አይልም። ባይዘወይ ራሳችሁን አታታሉ። ራስን ነው እያታላልክ ያለው። ብታደርግ ለራስ ነው፣ ባታደርግም ለራስ ነው። አልቲሜትሊ በአንተ ህይወት ላይ የሚመጣብህ ማለት ነው። ቃሉ የሚናገረውን አድርጉ። እንደ ዘፋኙ የሚዘፍነውን አያደርገውም አንተ ግን የምትናገረውን የምታስበውን ዳዊት እንዳለው በእግዚአብሔር ፊት ያማረ ይሁን። ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ፣ ዝም ብሎ ተራጋሪዎች ብቻ ሆናችሁ ራሳችሁን አታታሉ እያለ ነው። ስለዚህ ምን እናድርግ? የእግዚአብሔር ቃል የሚለንን የማድረግ ልምምድ ውስጥ እንግባ። ከዝሙት ሽሽ ካለ መሸሽ ነው። ጸልዩ ካለ እያንቀላፋንም እየወደቅንም ቢሆን ጸሎትን መለማመድ ነው። ድሃን እርዱ ካለ ካለን ነገር የማካፈል ሆነ ብለን ልምምድ መጀመር አለብን ማለት ነው። ወንጌልን መናገር የበደሏቸውን ይቅር በሉ ካለ እኛ ሄደን የበደሉንን ይቅር ማለት መቻል አለብን። በደልን መልቀቅ፣ በዳይን መፍታት መቻል አለብን። እኛም ያጠፋነው ነው ካለን፣ ደግሞ የበደልናቸውን ሰዎች ሄደን ይቅርታ መጠየቅ መቻል አለብን። አጋንንት ያለበት ሰው ታውቃላችሁ? ጸልዩለት። የታመመ ሰው ሰምታችኋል? ጸልዩለት። የተጣሉ ሰዎችን ታውቃላችሁ? ሂዱና አስታርቁ። የበደላችሁት ሰው አለ? ሂዱና ይቅርታን ጠይቁ። ተበድላችኋል? ይቅር በሉ። ገንዘብ አላችሁ? አካፍሉ። ፍቅር አላችሁ? አካፍሉ። እውቀት አላችሁ? አካፍሉ። ይሄ ነው ስራ ማለት እምነት በስራ የተገለጠ እምነት ማለት ነው አብርሃም ልጁን እስከ መስጠት የሄደው ጋለሞታይቱ የተባለችው ረአብ እና ያሱን ነካሌብን እስከ ማስመለጥ የደረሰችበት እምነት በስራ የተገለጠ ነው ስለዚህ እኛ የምንታወቀው በፍሬያችን ነው በስራችን ነው በተግባራችን ነው እምነት ፍሬ አለው በስራ ራሳችንን ቻሌንጅ የማድረግ ልምምድ ውስጥ እንግባ። ቀላል አይደለም። ጸጋ ነው የሚረዳን፣ የእግዚአብሔር ግሬስ ነው ሊያስደርገን የሚችለው ሊረዳን የሚችለው። ነገር ግን ትንሽ በትንሽ ስናደርገው ውስጣችን፣ ሰውነታችንም መንፈሳችንም እየተላመደ ይመጣል። እግዚአብሔርን መምሰል ራስህን አስለምድ ይላል መጽሐፍ ቅዱስ። ፕሮሰስ ነው ማለት ነው። በዚህ ፕሮሰስ ውስጥ እንሂድ። ቻሌንጁ ከፍተኛ ከሆነ፣ የገባንበት ጥልቀት ከባድ ከሆነ አደገኛ ሱሶች ውስጥ ካለን የምንመስለው ክርስቲያን ነው፣ ውሏችን ግን በሶሻል ሚዲያ ሱስ፣ በኢንተርኔት ሱስ ከሆነ የተለያየ ልምምድ ውስጥ ከገባን፣ ከዚህም የተነሳ ዲፕሬሽን በሽታ፣ የተለያየ ሐዘን ውስጥ፣ የተለያየ ልምምድ ውስጥ ከገባን፣ የእግዚአብሔር ቃል እንደሚናገረው ሄደን የእግዚአብሔር ሰዎች እንዲጸልዩልን እናማክር። ታላላቆቻችን፣ ከኛ የበለጠ ክርስትና ኤክስፔሪንስ ያላቸው፣ ሊጸልዩልን ሊመክሩን ወደሚችሉ ሰዎች ራሳችንን አጋፍጥ። ኃጢአት ሲገለጽ ያሳፍራል፣ ነገር ግን ያ የዴሊቨራንስ ፕሮሰስ ነው። ይህንን ስቴፕ ማንወስድ ከሆነ ራሳችን የማጋፈጥ ቃሉን የማድረግ ልምምድ ውስጥ ካልገባን፣ ቤተ ክርስቲያን ሄዶ ብቻ ቁጭ ብሎ በመማር ቆሞ በመዘመር ብቻ የመዝሙር ኮንሰርት በመካፈል ብቻ የሚገነባ ክርስትና የለም። ክርስትና ላይፍ ስታይል ነው፣ የምንኖረው የምናደርገው ነው። ጌታ ኢየሱስ በዚህ ምድር ላይ ብዙ አድርጎ እንጂ ብዙ አውርቶ አልሄድም። ጌታ ኢየሱስ በዚህ ምድር ላይ ብዙ ነገር አሳይቶ እንጂ ብዙ አውርቶ አልሄድም። ሐዋርያት ብንመለከት የምናስታውሳቸው በብዙ ወሪያቸው ሳይሆን በብዙ ተግባራቸው ነው። ያወሩትን ያደርጉታል። ለእኔ መኖር ክርስቶስ ነው ካለ ጳውሎስ እውነትም ክርስቶስ እንደሆነ በጽሁፉ፣ በህይወቱ፣ በዲሲሽኑ ላይ እንመለከታለን። ሶ ይሄ ህይወት እንዲወርሰን እንጸልይ እግዚአብሔር እንዲሰማን እንትጋ። አዚ ሴም ታይም ደግሞ ቃሉን የማድረግ ልምምድ ውስጥ እራሳችን ብንከት በጣም የተሻለ ውጤት ልናገኝበት እንችላለን።